ሀጂ ፈይድላህ ሙሐመድ አማን የአማራ ብሔራዊ ክልላዊ መንግስት እስልምና ጉዳዮች የሀጂና እምራ ጉዳይ ቢሮ ኃላፊ ክቡር ሸህ ሁሴን አሊ ኑርየ የቆቦ ከተማ አስተዳደር እስልምና ጉዳዮች ፕሬዚደንት ክቡር ሸህ ሀጂ ዲያኡዲን በድሩ የቆቦ ከተማ አስተዳደር እስልምና ጉዳዮች ተቀዳሚ ምክትል ፕሬዚደንት የተከበራችሁ መላው የከተማችንና አካባቢዋ ሙስሊም ማህበረሰብ በሙሉ እንኳን ለ1446ተኛ ዓመት ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። የኢድ አልፈጥር በዓል እንደሚታወቀው ታላቁ የረመዳን ወር በመጾምና በጸሎት ተፈጽሞ በሸዋል ወር መጀመሪያ የሚከበር ታላቅ ክብረ በዓል ነው። በመሆኑም ሙስሊሙ ማህበረሰብ በረመዳን ወር ሲያከናውነው የነበረውን የመተዛዘን የመረዳዳትና የአብሮነት እሴትን በመቀጣይ ባሉት ጊዜያትም ሊያስቀጥል ይገባዋል። የዘንድሮ የረመዳን ወር እርሰ በርስ የምተደጋገፍንበት የተለያዩ እምነት ተከታዮች አንድነታቸውን ያሳዩበት ነበረ። እንደ ከተማ አስተዳደርም ወቅታዊ ጉዳይ የፈጠራቸውን ፈተናዎች ተቋቁመን በርካታ የልማት ስራዎችን እያከናወን ሲሆን፣ በተለይ ደግሞ የህዝብ ሙስሊሙ የረጅም ጊዜ ጥያቄዎችን ደረጃ በደረጃ እየፈታን በመሆኑ ሙስሊሙ ማህበረሰብ እነዚህ የልማት ስራዎችን ለማስቀጠል የእምነቱ ዋነኛ እሴት የሆነውን ሰላምን መጠበቅና ባለቤት ሆኖ ሰላምን የሚያውኩ ጉዳዮችን ሊታገል ይገባል። በመጨረሻም በሀገራዊ ጉዳዮች ሙስሊሙ ማህበረሰብ ከመንግስትና ከህዝብ ጎን በመሆን ንቁ ተሳትፎ እንዲያደርግ ጥሪን እያቀረብኩ በድጋሜ መልካም በዓል እንዲሆንላችሁ እመኛለሁ። ኢድ ሙባረክ። አመሰግናለሁ። ኢድ